ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናች ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ይዣላችሁ የመጣሁት ሰላሳ ሶስቱን ወይም ሰላሳ አራቱን የመጀመሪያ ፊደላት የመጀመሪያ ፊደላት መጀመሪያ መጀመሪያ ላይ የሚቀመጡትን ማለት ነው። ሌሎችን አስቀምጨ የመጀመሪያ የመጀመሪያ ፊደላት የሚባሉትን እነሱን እየተጠቀምነነ ነ እንደምታያቸው እዚህ ላይ ፊደሎች ተቀምጠዋል። እንዴት አድርገን ከዚህ ላይ ደግሞ ቃላት እንዴት አድርገን እንደምንመሰርት አብረን የምንማማር ይሆናል። ከእናንተ የሚጠበቀው በስነ ስርዓቱ መከታተል ነው። ተከታተሉን። በግል፣ በግሩፕ አስጠኝ ወይም አስተማሪ እንፈልጋለን ምትሉ ልጆች ከዚህ ላይ በማስቀምጥላቸው ስል ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ብታናገሩን ታገኙናላችሁ። ወደ ትምህርቱ ስመጣላችሁ ሀ ሀ ለ ለ መ መ ረ ረ ሰ ሰ

ነ ኜ ኜ አ አ እሽ የላይኛውን አንብበን ጨረስንን ታችኛው ወደዚህኛው ለምጣላችሁ። ከ ከ ወ ወ ዘ ዘ ደ

words አ ah እና pa pa ይችኛዋን ጸና ይችኛዋን አ አጠገብ ያደርኩላችሁ እንድትለዩዋቸው ብዬ ነው። ይችኛዋ ከመሃሏ ላይ እንደዚህ ሰረዝ ከሌላት፣ ይችኛዋ ሰረዝ ከሌላት አ ትባላለች። ሰረዝ ካላት ደግሞ ጸ ትባላለች። ሰረዝ ካላት ጸ፣ ሰረዝ ከሌላት አ ትባላለች ማለት ነው። ስለዚህ እንደዚህ አድርጋችሁ ፊደሎችን ካጠናችሁ ከተረዳችሁ በኋላ ደግሞ አሁን ቃላት አብረን የምንመሰርት ይሆናል። ተከታተሉኝ። በግል በግሩፕ ማማንፈልጉ በማንኛውም ሰዓት አናግሩኝ፣ ታገኙኛላችሁ ማለት ነው። ወደዚህኛው ስመጣላችሁ ለቀመ ከእነዚህ ያወጧቸው ለቀ መ ሁሉንም ከዚህ ስለዋጠዋቸው እያስረዳኋችሁ እናንተ ከዚህ የፈለጋችሁ ቃላቱን በስነ ስርዓት ማንበብ መለማመድ ትችላላችሁ። ተከታተሉኝ። ለ ቀ መ አንድ ላይ ለቀመ። ለ ቀ መ አንድ ላይ ለቀመ። መ ከ ረ አንድ ላይ መከረ። መከረ። ሰ

ይሄኛውን ጨረስነነ። ለቀመ፣ መከረ፣ ሰበረ፣ በቀለ፣ ቀበጠ። ወደዚህኛው ስመጣላችሁ ደግሞ ወደዚህኛው ስመጣላችሁ፣ ለ፣ መ፣ ለ፣ መ አንድ ላይ ለመለመ፣ ለመለመ መ ሰከረ፣ አንድ ላይ መሰከረ፣ መሰከረ። ሰመጠ፣ አንድ ላይ ሰመጠ፣ ሰመጠ። በለጠ፣ አንድ ላይ በለጠ፣ በለጠ። ቀመሰ፣ አንድ ላይ ቀመሰ ቀመሰ። እደግምላችኋለሁ። ለመለመ፣ መሰከረ፣ ሰመጠ፣ በለጠ፣ ቀመሰ። ወደዚህኛው ሲሄድ ተከታተሉኝ። አሁንም በስነ ስርዓት ተከታተሉኝ። ለቀመ አንድ ላይ ለቀመ ለቀመ መ ለ መ ለ አንድ ላይ መለመለ መለመለ ሰ በ ሰ በ አንድ ላይ ሰበሰበ ሰበሰበ በ ሰ በ ሰ አንድ ላይ በሰበሰ በሰበሰ ቀበረ አንድ ላይ ቀበረ ቀበረ። እደግምላችኋለሁ፣ ለቀመ፣ ለመለመ፣ ሰበሰበ፣ በሰበሰ፣ ቀበረ። ወደዚህኛው ስመጣላችሁ ለቀቀ አንድ ላይ ለቀቀ

ለቀቀ፣ መረጠ፣ ሰገደ፣ በረበረ፣ ቀደሰ። ወደዚህኛው ስመጣላችሁ ወደ መጨረሻው ይህኛው መደዳ መጨረሻው ነው። ተከታተሉኝ። ለ ለበሰ፣ አንድ ላይ ለበሰ። መ መለሰ፣ አንድ ላይ መለሰ፣ መለሰ ሰ ቀ ለ አንድ ላይ ሰቀለ ሰቀለ። በ ጠ በ ጠ አንድ ላይ በጠበጠ በጠበጠ። ቀ ረ ቀ ረ አንድ ላይ ቀረቀረ ቀረቀረ። እደግምላችኋለሁ፣ ለበሰ፣ መለሰ ሰቀለ፣ በጠበጠ፣ ቀረቀረ ተብለው ይነበባሉ ማለት ነው። ስለዚህ በዚህ አይነት መንገድ ብታነቧቸው አንደኛ ፊደላትን በስነ ስርዓቱ መለየት ትችላላችሁ። ሁለተኛ ደግሞ ቃላቶችን በቀላሉ መንገድ ማንበብ መለማመድ ትችላላችሁ ማለት ነው። በዛሬው ቪዲዮ የዛሬው ቪዲዮ ያዘጋጀውላችሁ ይህን ይመስል ነበር። ይህ ክፍል አንድ ነው። ክፍል ሁለት ብዙ ብዙ መመስረት ስለሚቻል፣ አንድ ሁለት ቪዲዮ የምሰራላችሁ ይሆናል። እስከዚያው ግን ሳብስክራይብ፣ ላይክ፣ ሸር እያደረጋችሁ ማለት ነው። ምክንያቱም ቻናላችን እንዲያድግ ማለት ነው። በሌላ ቪዲዮ ስትንገናኝ፣ መልካም ጊዜ፣ መልካም ቆይታ